ማሻአላህ ይህንን የህዝብ ማዕበል ተመልከቱ። ምን ይመስላችኋል? ሀገራዊ ጉዳይ ወይ የቤተ መንግስት ግብዣ ወይም ደግሞ የእግር ኳስ ጨዋታ አይደለም። ከአምሳ ዓመት ሰቀቀም በኋላ ከበሽር አላሳድ አምባገነንነት ማግስት የቀድሟ ሻም ያሆኗ ሶሪያ እጅግ ያማረ የቁራን ምርቃት መርሃ ግብር ተደርጎ ነበር። በዚህ ሳምንት በጣም የሚያስገርመው በአምባገነኑ በሽራ አላሳድ ጊዜ ይህንን ስርዓት ማክበር አልቻሉም ነበረ። አሁን ላይ 1493 ሰዎች የቁራን ሀፊዞ ነው ተመርቋል። አላህ መጨረሻቸውን በደንብ ዲናቸውን የሚያገለግሉ እያደርጋቸው። በደንብ ኮፒሊንግ ሼሪ ፖስት እያደረጋችሁ ማሻላህ ያለችው ኮሜንት ላይ ማሻላህ ያለችው አስቀምጡ። ቪዲዮን ኮፒሊንግ ሼሪ ፖስት እያደርጋችሁ በደንብ አደርሱት። እሺ፣ ይቅርታ አጌቴ አጌቴ ሰላም ነው ሰላሙ ነሽ አለን እሺ

እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለው እያለ ይናከራል። ወዐደ ላሁ ለዚና አመኑ ወዐሚሉ ሷሊሓት ጀናት ይላል። ለዩድኺል ልሙእሚኒና ልሙእሚናት ጀናት ይላል። በጣም በርካታ ወደ ላይ ነው እና ምንድን ነው እያልኩ ያለሁት የሆኑ አንዳንድ ባቢሎኒ የሆኑ ነገሮች አሉ። በአንተና በአንዳንድ ወንድሞቻችን ሲፈታ ለምሳሌ አንተ አይሻን ገቡባት ትላለህ። አንዳንዶቹ ደግሞ ያው ኢንተርኮርስ አድርገዋሉ ይላሉ ዊቷን ኦፍ ዘራይት የሚለው አለ። ስለዚህ ሰከንድ ዋን ደግሞ እዚሁ ጋር አንድ ከኔ በታች ያለው ወንድማችን አለ ምን ይላል? እ ሱራ 65 አራትን ሲፈስሩት ምን አለ? ሕፃናትን ማግባት አንተ ፈጽሞ የተከለከለ ነው አይቻልም፣ በስልምና ብለህ ፈትዋል ካልሰጠቁባል ከታች ያለው ወንድማችን ደግሞ ምን ይላል? አይ ይቻላል ግን በበፊት ሕግ ነው እና ዊች ዋን ኢዝ ማናችሁ ልክ የሚለውን ነገር

ካልከፈት ይቅርታ ጠይቀ ተወርዳል። ቪዲዮ ሁሉም ሰው ሪከርድ ያደርገውና ማለት ነው። እኔ ሪፖርት አደርገዋለሁ ያልኩበትን አላልኩም። ያልኩበትን ሪከርድ ይደረግ። ይሄ ያልከውን ክፈተው ወገናችን፣ ካልከፈትከው ይቅርታ ጠይቅና ሱራ ስልሳ አምስት አራት ታስረዳ ምን አሁኑ አሁኑ ማስራጃው አንድ የጨርስና ሶስት እንደዛ ያለ አንድም ሰው የለም። ቁጭ አድርጎ የዋሻ ነው እያልክ ያሉት ምንድን ነው? አንተ ለሆነች ስታስረዳ ስፈስረው ምን ብላ

ወገናችንናናሪፖልናላል ላክልኝ እና እከፍታለሁ። እንደዚህ ውሸታም ናቸው። ባይዛ ክርስቲያኖች እንደዚህ ቀጣፊ ናቸው። ሰው አስቀምጠው ይዋሻሉ። ማንም እንደዛ ብሎ አልፈታም። እኔ ከአምስት ዓመታት ጀምሮ ሱረቱ ጦላቅ ቁጥር አምስት ላይ ያለውን አፈታቴን ቴሌግራም ላይ መስቀምጫለው። በቲክቶክም ብዙ ጊዜ ተናግሬ ያለው ህጻናትን አግቡ አይልም። ይላል ካልክ ድምጼ እንክፈት ቪዲዮ ትክፈት፣ ፎሎወር ስላሌለ ድምጽ ማሰማት ግን ትችላለህ። ቀጣፊ፣ እንደዚህ ውሽታም ናቸው። ጋዘይ ለሃይማኖታቸው እንደዚህ ነው የሚዋሹት ሁታ ዘረህ ምንድን ነው ኦሮሞ ነህ ወይንስ አማራ ነህ ይላል ሙስሊም ነኝ ከምንም ነገር በላይ የምኮራበትና የምደሰትበት ትልቁ የአምላኬ ስጦታ ሙስሊም ስለአደረገኝ። ዘረህ ምንድን ነው? አፍሪካውያኑን አረቡን የሚያስገና ሰልቢያያን እንገባለን ኢንሻአላ ለበይከ አላሁመ ለበይክ ላ ሸሪከ ለክ እንጀራ በምን እንደሚጋገረው? በምጣድ። እሺ፣ ምጣዱ ስንት ጉልቻ ይደረግበታል? ሶስት ጉልቻ አንድ ምጣድ፣ እዛ ላይ አንድ እንጀራ። ምንድነው? የአብ የወልድ የመንፈስ ቅዱስን ሶስትነት አንድ አምላክ ለሚያምኑ ሶስት ጉልቻ አንድ ምጣድ፣ አቤቱከ፣ እዛ ላይ አንድ እንጀራ። የህይወት ነገር የምናገኘው ደግሞ ከአምላካችን ከእግዚአብሔር ነው። አይደንቅም? አይገርማችሁ?